ዱባይ አንድ እህታችን አሁን አሁን ከፈለገች አሁን፣ ወይንም ደግሞ ለፋሲካ ከሆነ ለፋሲካ ችግር የለም፣ እኔ ትኬቱን እችላታለሁ ብላለች ማለት ነው። በጣም በጣም በጣም ደስ ይላል። እኔ በበኩሌ በጣም ደስ ብሎኛል። ማመን አቃተኝ። በቃ እውነትሽን ነው ስላት፣ ችግር የለውም አለች። በጣም ችግር የለውም፣ ትምጣ። ዘና ፈታ ብላ ትሄዳለች። ሐይሚን ደግሞ በጣም እንደምትወዳት እንደምታከብራት በተለይ ደግሞ ከቡራጋ ከቡራጋ በባለፈው ግጭት ማለት ነው፣ በጣም እንደተጨናነቀች በእርግጥ ቴክስት ታደርግልኛለች ማለት ነው። እና እንዴት ነው፣ እኔ ሀይሚዬንም ቡራየንም አላወራቸውም፣ ግን ኤፍሬምን አወራዋለሁ ማለት ነው። እሱ አንዳንድ መረጃ የሚነግረኝ እና በቃ አወራሻት እንዴት ናት ምናምን ምን አዲስ ነገር አለ እንደጸትለኛለች ማለት ነው እና እኔ ያው ጠይቄ ነው ሰው የምናገረው እንጂ ቀጥታ እነሱን አውርቻቸው አላውቅም። የሚገርሟቸው ነገር ማለት ነው እና እንግዲህ ልጅቷ ደስታዬን መግለጽ እፈልጋለሁ፣ ደስታዬን የሚገልጸው ደግሞ ለሐይሚዬ ትኬት በመቻል ነው ብላለች ማለት ነው። ዋው በቃ እኔ ደስ ብሎኛል ማለት ነው። ሐይሚዬ እንግዲህ ያው በእርግጥ ደውዬ እነግርሻለሁ ችግር የለውም። ነገር ግን ማለት ነው እንደዚህ አይነት አድናቂ አለ እውነት ለመናገር በጣም ትለያላችሁ። በቃ በቀ ትለያላችሁ ፓስፖርቱንም በነገራችን ላይ ያወጣችላት አድናቂዋም ናት። በጣም የምትወዳቸው አድናቂ ማለት ነው። እና አልተቻሉም፣ በቃ አልተቻሉም። ባለፈው ለቤተ ክርስቲያን እርዳታ ማለት ነው ሪከርድ ነው የሰበሩት። ሪከርድ በአራቱ ልጆች ምናምን በአራቱ ገና አሁን ባልተጸነሱት ማለት ነው። እኔ እኔ ግን ሳስበው ሐይሚ ማለት ነው መንታ መንታ አራት አራት መንታ የምትወልድ ይመስለኛል ማለት ነው። እግዚአብሔር ምን ይሳነዋል? ያው ለእሱ ይከብዳታል እንጂ ማለት ነው። አይደለም አራት ቀርቶ እኮ ስድስት ሰባት የሚወልዱ ሰዎች አሉ። ስድስት ሰባት መንታ ማለት ነው። እና ግን ትንሽ ከበድላል ለሴት ልጅ በተለይ አንድ ራሱ አንድ ልጅ ራሱ ማለት ነው ከባድ ነው ይላሉ። እንግዲህ አራሶች የሚወልጅ ባላይ እንቅልፍ አያስተኙም። ሌሊት ላይ ያለቅሳሉ ምናምን ምናምን እና እንደዛ ነው ይባላል። ግን ፈጣሪ ከሰጠ ደግሞ ኤልን እኔም ሶስት ልጅ መንታ ቦል ደስ ይለኛል፣ ባንዴ ሶስቱን፣ ባንዴ ሶስቱን በቃ ስድስት ልጅ ምኞት አለኝ እኔ ማለት ነው እና እግዚአብሔር ምንም አይሳነውም። ለሁላችንም የልባችንን መሻት ይስጠን፣ መንታ መሆኑ ሳይሆን ደግሞ ጤነኛ ልጅ፣ የተባረከ ልጅ እናት አባቱን ሀገሩን እምነቱን የሚያኮራ የሚያከብር ስርዓት ያለው ልጅ ይስጠን ከምንም በላይ ማለት ነው። እና ወንድም ሆነ ሴትም ሆነ መንታም ሆነ ምንም ይሁን ጤነኛ ልጅ ይስጠን። እና ግን የነ ሐይሚ ምኞት ግን አራት ነው የተባለው። እንግዲህ አራቱ በአመት በአመት ይሆን ባንዴ ይሆን አልታወቀው ማለት ነው። እና ይስጣችሁ ብያለሁ እኔ። ያው ትናንትና ሐይሚዬ በጣም ደስ ብሏታል። የሌለ ቡራዬ ግን አላመነም ነበር። ካመነም በኋላ ደግሞ ጥርጣሬ ገባው ውስጡ ማለት ነው። ጥላኝ ብትሄድስ የሆነ ነገር ማለት ነው። እንደው በፍፁም እሷ አጥላህ አትሄድም ማለት ነው። በጣም ነው የምትወድ። ከዚህ በኋላ እኮ ተከትዬ ነው የምሄደው የሄድክበት ቦታ ተከትዬ እሄዳለሁ፣ ብቻዬን አልቀርም። እንደባለፈው ምናምን አይለችን እንጂ ጥዬ እሄዳለሁ አላለችም። እና ብዙዎችም ደግሞ በጣም ደስ ብሏቸዋል በሐይሚዬ መደሰት ደስታችሁ ያስደስተናል። እናንተ ስትጣሉ፣ እናንተ ስታዝኑ ነው እኛ በጣም የሚከፋን ማለት ነው ስሬት ማለት ነው። እና ደስ ብሎናል ሃይሚዬ እና ቡራዬ እንግዲህ መጨረሻችሁን ፈጣሪ ያሳምረው እውነት ክፏችሁን አያሰማን የምለው ሩታ ትናንትና እንግዲህ ያው ታውቃላችሁ አይደለ፣ ሩታዬም ትናንትና እኔ ግን በጣም የገረመኝ ነገር አንዳንድ ልጆች የምትሳደቡ ልጆች አላችሁ እና ከዚህ እየቆራረጡ ወደ ቲክታክ ወስዶ ፖስት ያደረጉታሉ። እና ስድስት ስልሳ ስድስት ጥሩ አላደረገችም፣ ምንድን ነው ምናምን ምናምን የሆነ ነገር ይባላል። እና ልብሱን ስለለበሰች እኮ እምነቷን ቀየረች ማለት አይደለም፣ እውነት ለመናገር ሂጃብ ስለለበሰች እስልምናን ተቀበለች ወይንም ደግሞ ከልጁ ጋር ምግብ ስለበላች በአብረው ስለዋለች ቀየረች አይባልም። እውነት ነው የምላችሁ እና እኔ ለምን እንደሆነ አላውቅም። አንዳንድ ሰዎች የሆነ ጥላቻ ያለባችሁ ልጆች አላችሁ፣ በጣም ሲበዛ ማለት ነው። እና ብቻ እኔ አላውቅም ምን እንደምል ማለት ነው። እና በጣም ገርሞኛል። በቃ ኮሚኒቲ ሳይ የምትሰደቡ ልጆች አላችሁ። አንቺ አስተዳቢ ሃይማኖትሽን እንዲህ በማያገባችሁ ነገር ማለት ነው፣ በማያገባችሁ ነገር ገብታችሁ የምዘባርቁ ሰዎች አላችሁና ከባድ ነው። እኔ ለእናንተ ራሱ ምን አይነት መልስ እንደምሰጣችሁ አላውቅም። እና እሷ ደግሞ እንግዲህ ተመችቷታል፣ ወደዋለች። እሱም ሲመጣ አምሮበታል፣ አለባበ እሷንም ለኛ ሳይታለች እንግዲህ ምናምን የሆነ በቃ አለ አይደለም። በእርግጥ በማንኛውም ሃይማኖት ላይ ተገላለጡ የሚል እንትን የለም። ሴት ልጅ ሸፈን ማለት አለባት። ማንኛውም ሃይማኖት እኛ ጋር ብትመጡ ተገለጡ፣ አጭር ልብስ ልበሱ የሚል እኮ የለም እና አይ አምላኪ ሆይ እንደው እንደው እንደው ሰው ግን በጣም ይገርማል። እኔ በጣም እየታዘብኩ ነው ያሉት። ለምላችሁ ምን አለ አምሮብሻል ብትሏት? ይህ ምቀኝነት እኮ ነው። ምቀኝነት ግን ሴት ለሴት ለምንድን ነው ተንኮል? በቃ ሴት ልጅ ሲያምርባት አማረብሽ፣ ምን አለ እንደ ብታደንቋት፣ አድናቆት ማለት ነው። ተንኮል በቃ ተንኮል ምን ይሰራል? አሁን ትናንትና በጣም ቆንጅዬ ሆነች፣ በጣም ያማረባት። ከልብሱና ከእምነቷ ጋር የሚያገናኘው ነገር እኮ የለም። ሃይማኖታን ቀየረች፣ ሃይማኖታን ቀየረች፣ ቀየረች፣ ቀየረ ተዋለ ተንጫጆ። አንድ ሰው የፈለገውን እምነት መከተል ይችላል የፈለገውን እምነት አይደለም፣ ምስልምና ቀርቶ ለምን ከፈለገች ድንጋይን ታምልክ። ምን አገባችሁ እናንተ። እናንተ ብቻ ጠንካራ ሁኑ በእምነታችሁ ማለት ነው። ጠንካራ ጎበዝ ሁኑ። ስለሌላው አይመለከታችሁም በቃ ይሁን። አሻፈረኝ ብሎ የፈለገው እምነት ጋር ቢሄድ ማለት ነው። እና እናንተ ስለተሳደባችሁ ወይንም ደግሞ መጥፎ ቃላት ካፋችሁ ስለወጣ ልጅቷን መመለሳችሁም። ሲቀጥል ቀይር ኳላለች ምን አላለች ወይኔ፣ አምላኬ ወይ ቆይ ውይ ውይ፣ እዛ ጋር ውይ አምላኬ፣ ይቅርታ በጣም ይቅርታ። እኔ እኔ እኔ ካፌ ያግልጠኛል አንዳንድ ነገር ዝም ብል ይሻ እኔ እኮ ዝም ብል ይሻላል ብያለሁ። በእንደዚህ አይነት ነገር ላይ ማውራት አልፈልግም አልፈል እኔ ሩታ አብረሽ ተደስተው አንድ ላይ ሲመጡ ነው ቪዲዮ መስራት የምፈልገው ብያለሁ፣ ቁም ነገር ማለት ነው። ግን አንዳንዴ ደግሞ ከቀተናገሪ ተናገሬ ይለኛል ማለት ነው ተናገሪ ተናገሪ ይለኛል እኔ እነሱን እንትን ላለማለት ላለማስቀየም ወይንም ደግሞ ስለ እነሱ ሳወራ ተመልካች ይቀየመኛል ምናምን እያልኩ ፀጥ አሁን ለማንኛውም ልቦና አይስጣችሁ ነው የሚለው ኮሜንታተሮች ተረጋጉ እኔ በበኩሌ በጣም አምሮባታል ተውባለች ጥሩ ጊዜን ያሳለፈችው ከካሜራ ጀርባ ደግሞ አብርሽ ነበረ ዳኒ ነበረ እነ ማናቸው ጥሩልኝ፣ እነ ጥሩልኝ ይሄ ረሙ ረሙ ነበረ። ልንገራችሁማ በጣም ብዙ ዩቲዩበሮች እና ቲክቶከሮች ባብረዋቸው ነበሩ። የሚገርማችሁ ነገር ማለት ስሬስ ቁም ነገር ማለት ነው፣ ሩታዬና ኢሳቅ እስላም ነው። ኢሳቅ ብቻ እኮ አይደሉም ባብሮ ያፈጠሩት በጣም ብዙ ልጅ ተሰብስ፣ አብርሽ ራሱ ነበረ። እውነት እንናገር ከተባለ ማለት ነው ቁም ነገር እኔ ስለማቅ ነው። ስለማቅ ስለሰማ ማለት ነው። እና ልጅቷን ለማሸማቀቅ ባለባበሷ ባትሞክሩ ጥሩ ነው ብዬ አስባለሁ። በጣም ነው የሚያስጠላው እንደዚህ አይነት ነገር። ሲቀጥል ሀገራችን ላይ እስላሙ፣ ክርስቲያኑ አንድ ላይ ቡና እየተጣጣ አንድ ላይ ነው እኮ የሚኖረው። እዚህ ጋር ግን በቃ ሶሻል ሚዲያ ላይ ማባላት። እዛ ጋር የሙስሊም ሴቶች አሉ ይነሱና ይላሉ። እዚህ ጋር ደግሞ የኛዎችም አሉ አቤ ልቦና ይስጣችሁ። እኔ ሌላ ምንም አላችሁም፣ ልቦና ይስጣችሁ ነው የምለው። እኔ ባለፈው ማለት ነው አይ በቃ ተውት፣ ተውት፣ እውነት ተውት። ይገርም ወልድ ይገርም። በቃ እኔ በጣም እየገረመኝ ነው። ቤተሰብ ለማንኛውም ወልዳችሁ ይቅር ይበለን፣ ሁላችንም ልቦና ይስጠን፣ ይቅር ይበለን ፈጣሪ። በጾም መጥፎ ነገር እንዳታናግሩ ማለት ነው። ደህና ሁኑ፣ ደህና ሁኑ።